እንግዲህ ዛሬ ሀይ ተፈትናለች ማለት ነው። ሀይ አሁንም በአንድ ሰው ሰበብ ሳታመጣ ሰይ ተለው ብለን መልቀቅ አለብህ ማለት ነው። አሰላም አለኩም ወረመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማቸው ይትረፍረፍ ይብዛ። ሰላም ሰላም። ክርስቲያኖች እንዴት ናችሁ? ባላችሁበት ይጠብቅልን። ሀገራችን እንዲሁ ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን አለ ሰላም አውጥቶ በሰላም ያስከባን ያስገባን እላችኋለሁ። እንግዲህ ዛሬ ስላችሁ የመጣሁት የሀሉ ጉድ ነው ማለት ነው። እንግዲህ ዛሬ ሌላ አዲስ እንግዳ ቤዛ የምትባል የሀሉ ጓደኛ መታ ነበረ። እሷ እንዳያችሁት መታ ማለት ነው። እንግዲህ ዛሬ ሀሉ ትልቅ ስፕራይዝ አርፏታል ማለት ነው። ስፕራይዙ አምልጧታል ማለት ነው። አላገኘችውም። ጥሩ ነገር ብትናገር ምክንያቱም ታገኘ ነበረ፣ ግን አልሆኑላትም አተሳካላትም ማለት ነው። እንግዲህ ዛሬ እንዳያችሁ ካሜራ ደብቆ ሰኢዶ ማለት ነው። ሃዩን ጓደኛዋ ጠርታት መታ ባለችበት ጠዋት ላይ ተኝታ ነበር። ተሰኢድ ጋር ተቤዛ ጋር ተመካክሮ ነው። እንግዲህ አያቸው የተፈጠረው ነገር ማለት ነው። አያቸው ምን አይነት ተይዞ ጭራሽ ሱመያ ልታገኛት አትፈልግም። እንደው ካንገደለቻት በለው፣ እንደውም ካንገደለቻት ያለችውን በለው። ያለችውን ሰምታችኋላ። እንዳሰቃየችኝ ትሰቃይ ስትል ስትል፣ ሁሉም እየሰማችሁ ነው ማለት ነው። እና አየሁ እንኳን ቤቱ ልታሳይ ሄዳ እንኳን የእሱ ልትነግረው ማለት ነው። አየሁ ሱመያ ልታገኛት ከእኔ ልጆቹ ወንዝ ውስጥ ነው ይጨምራል ማለት ነው። ወንዝ ውስጥ ነው

ሰው የሰው ልጅ እንዲህ ተፈተፋል። እንደ እንግዲህ ጓደኛው የተባላች ቤዛ በጥፊ ሰው በጥዋት ሻይ ቡና ይባላል። እሷ ግን በጥፊ ያስተነጋጀቻል ማለት ነው። አይታችኋል ማለት ነው እንግዲህ የተፈጠረው ነገር ማለት ነው። ይሄ ሁሉም የተፈጠረው ስ አሁን ሄደው ብትወደው የሚሆን ሱመያ መወደደቻል። ለከው ሱመያ ወዳት አለው የምትለው ማለት ነው እሱ ማወቅ አለው የምትለው ማለት ነው። አውቃ ነው እና ሙድ ይዛባቸው ነው ናቸው። አይታቸዋል። ሙድ ይዛ እኮ ነው እንደዚህ እምትሆን ማለት ነው። አይታቸዋል የተፈጠረው ነገር ማለት ነው። ያው እሱ ምን ፈልጎ ነበረ? እሺ ብላ፣ እሱንም ይዛ ሄዳ ቅርታም ጠይቃት አብረው ሆኖ ለማየት ነበር የፈለገው። ያ ነገር አልተሳካም። በዱላ ሆነ ማለት ነው። ያ ነገር በዱላ ሆነ ብለሽ እንግዲህ እንደመጣሻት አፍሽን ዘግተሽ ሂጂ፣ አንቺ እመገልሻለሁ አለቻት። የእኛ ጀግና ጉድ እኮ ነው። እኔም አንቺ እመገልሻለሁ፣ አፍሽን ዘግተሽ እንደመጣሽበት፣ በጃጅ ጭራሽ በጃጅ እኔ አመጣልሻለሁ በበጃጅሽ ተለው ብለሽ ሂጂ አለቻት። እንግዲህ የእሷንም በዱላ ተመለተቻት። እንዳያቸው መጀመሪያ እራስሽ ጠብቂ አለቻት። ከዛ በኋላ ደግሞ በዱላ ሰይዶ ማለት ነው። እኔ አንተ በሆን ማለት ነው። እች ልጅ አታወጣ አንተ። ቆይ በፊት ሚስት እንዳለ ታውቃለች። የልጆች እንዳላት ሚስት ልጆች እንዳለ ታውቃለች። መጀመሪያ ሚስትህ እንደሆነች ታውቃለች። ሳትሆን ሳታውቅ የገባች ቢሆን እውነት ነበረ፣ ገብታለች። እና አሁን እሷ እሷን ገላት እሷን አውጥታ ከቤት አውጥታ ሁሉ ንብረት ለመውረስ ፈልጋ ነው ወይስ ምንድን ነው የሀሳቧ? እች ልጅ የምትፈልገውን ሀሳቧን አልገባኝም። ወይስ ምን ይሻለኛል ብላ ነው እንዲህ የሚያደርጋት ማለት ነው። የምትሆነው ልጅቷ ሲጀምር እኮ የሰው ምልክት አለባት እንጂ የሰው ምስል አለባት እንጂ ሰው አይደለችም? ውስጧ የሆነ ጅኒ ነገር አለባት። በልበልበልበል የሚጅኒ ውስጥነት ያለባት ማለት ነው፣ እጅ እውነትም ሰው አይደለችም ገዛ ጓደኛዋ ሰው በትሉ ነገር ይቀበላል። እሷ በትፊት ምን አስባ ነው? እን የሰው ልጅ ንት አሁንም ታይላቸው ሰይድ አዘጋጅቶላታል። አንድ ቀን ጠፍጥፎ ጠፍጥፎ ነው ሚለቃት ማለት ነው። ስስ እየጠፈጠፈቻትን እሷም ያሳየናል ማለት ነው። በነገራችን ላይ ስሙያ በጣም ጎበዝ ቻይ ጃግና እውነት በጣም ጥሩ ጎበዝ ነው። ሰውነሽ፣ ቻይነሽ መቼም ተሰይት ጋር አትለያይም ትገናኛላቸው ብዬሽ ተስፋ አደርጋለሁ። ግን ማንነትሽን አስተዋወቅሽ፣ ማንነትሽን አሳየሽ ነው ግን ከእንግዲህ ሶማያ ወዳት አለው እንዳለችም ሰርታችኋል። ምክንያቱም የእሷ የሶማያ ማለት ነው የሶማያ እንደምትወዳት ማለት ነው። የእሷ የሚቀጣት ምንድን ነው ዶላ ነው። አሁንም ዘሄደው በዶላ ቀጥ እንደምታረጋት ተስፋ እናረጋለን። በዶላ ነው ቀጥ የምታረጋት ለምን? ምክንያቱም እሷ ጸባይ አትፈልግም፣ እውነተኛ ንግግር አትፈልግም። የምትፈልገው ምንድን ነው? አላንጋ ዱላ እሱ ነው የአማራት ማለት ነው። አንተም በእሷ የምትመራ የምትመራ አንተ ራሱ እንደ በግ ነኝ እንዲያለች እኮ ደግሞ እንደ ምሳብ እንደ በግ ምሳብ በግ ነኝ እንዲያለ በግ ሄደን እኮ አለች። ቤተሰብ እናንተ የምትላላችሁ ልጅ ማለት ነው ይቺ ልጅ። ሁላችንም ማለት ነው አሳርፈን አፋዋን ለሽግ አድርገን ማስቀመጥ ይሻለናል። ምክንያቱም በጣም አውሬ ናት። የሆነ ሰው ትገላለች። ሱመያ እንኳን ቤቷን ልታሳይ እንኳን ልትሄድ ማለት ነው ሱመያ ከነ ልጆቿ ቃይጅ ገፍትራ ነው ምጥላት ማለት ነው። እና ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ ያድርጋችሁ፣ አበረታቱኝ። በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ቀን ይሆንላችሁ። ባይ ባይ! ወዳችኋል።